ማለት ነው። በአባይት አለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ የው ፈቅጃለሁ እና እንገናኝ አዲስ አበባ ነው ያለውት እና የሆነ ፈቅጃለሁ እንገናኝ ብያለሁ፣ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሁነ ከዛ ወይ ቀርታ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካ ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ሱመያ ሱመያ ሱመያ ሱመያ እንግዲህ ሰሞኑን ባህር ዳር ነኝ ወንድ ከወንክ ባህር ዳር መምጣት ትችላለህ፣ እያለች ሰይድን እንግዲህ ስትለው ሰምተን ነበር ማለት ነው። ያው ብዙ ቪዲዮ አልሰራውባቸውም ግን አንዳንድ ያልፍ ያልፍ ያችኋለሁ እና እንግዲህ አሁን ላይ ደግሞ ሰይዱ ባህር ዳር ጎጃም፣ ጎንደር ሲገባ እኔ አዲስ አበባ ነኝ ያለሁት እያለች እንግዲህ እየተጫወተችበት ነው ማለት ነው። አይ ሴት ሴት እኮ እና እኔ ፈቅጄ ላለው አሁን መጠት ልጆችን ዋይ ትችላለህ። በእኔ ላታማሀኝ እኔ ግን ጎንደር አይደለሁም። ጎንደርን ከሄድኩኝ ከ15 ዓመት በላይ ሆነኛል። አሁን ላይ 15 ዓመት ሆኖኛል። ስለዚህ እኔ አልሄድኩም። ቤተሰቦቼ የራሱ እነይ ሲሉኝ መንገዱን አትችዩም ተመለሽ ብለው ወደ አዲስ አበባ ተመልሻለሁ። ስለዚህ እኔ አትሄድም ብዬ ነበረ መንገዱም ስለሚያስፈራ እምትሄድ አልመሰለኝም። ስለዚህ ና አዲስ አበባ ነኝ፣ አዲስ አበባ መጠ ልጆችህን ማየት ትችላለህ እያለች ነው ማለት ነው። እንግዲህ ሰይዶ ደግሞ ባህር ዳር ላይ ገብቶ ይኸው ባህር ዳር ነው ያለሁት፣ እየፈለግኳት ነው፣ አላገኘኋትም። እነሱን እስከማገኝ ድረስ ውጭ አዘጋጅቸዋለው እዚህ ቪዲዮውን አዳምጬ ነበርና ግን ያው የረመዳን ስራ ስለሆነ ቪዲዮ ብዙም እየሰራሁ አይደለም እና እያየኋቸው ነው ማለት ነው። እንግዲህ ሱመያ ያው ጨዋታ ይዛለኝ ማለት ነው። እየቀጣችሁ ይመስለኛል። እሱም ባህር ዳር ገብቶ አንዴ በጫካው አንዴ በባህሩ በሀይቅ ላይ አንዴ ደግሞ በባህር ዳር ከተማ ምናምን እየተዘዋዛዋረ ቪዲዮ እየቀረጸ ሲለቃ ይተናል ማለት ነው። አሁን ላይ ግን እንግዲህ ሱመያ ያለሁት አዲስ አበባ ነው፣ አዲስ አበባ ገብቻ አለው። ስለዚህ አዲስ አበባ ተመልሰህ እና አዲስ አበባ መተህ ልጆችህን ማየት ትችላለህ። ልጆቹም አባቴ ይታል እያሉኝ ነው። ስለዚህ ልጆችህን ና እይ ብላለች ማለት ነው። እንግዲህ ሰይዱ ወደ አዲስ አበባ ተመልሰህ ልጆችህን እይ ማለት ነው። አዲስ አበባ ስገባ ደግሞ ባህር ዳር ነኝ እንዳትል ሱመያ እኔ ፈርቻለሁ ማለት ነው። እንግዲህ ካላመናችሁ ይኸው አዲስ አበባ ነው ያለሁት ብላ ቪዲዮ ቀርጽ አለቃልኝ ማለት ነው። ሌላው እንግዲህ አዲስ አበባ ከመጣህ ልጆችህን ታያለህ ተብልሃል። ከዛ በኋላ ግን ሌላ የተደበቀ ልጅም አለው። ስለዚህ እኔ ይሄ ለራሴ እየነገርኩት ነው። ለእናንተ ቪዲዮ ስሰራላችሁ እኔም ለራሴ እየነገርኩት ነው። እኔና እሱ አብረን መሆን አንችልም አንችልም። ምክንያቱም ልጁን የእኔን ነገር ካስተካከለ በኋላ ያኛውንም ልጅ ላምጣው ማለቱ አይቀርም። ከዛ በኋላ ደግሞ ያችንም ላግባት ማለቱ አይቀርም። ስለዚህ እኔ አልፈልግም ከሰይድ ጋር አብሬ መኖር አልፈልግም ብላለች ያው እምነት በመቀየር ምናምንም እየተከራከራችሁ ነው ኮመንት ላይ እያየሁ ነው ማለት ነው ሲጀመር ተዋህዶን መች አውቃት ነው እምነቷን የቀየረችው ለወንድ ብላ ነው እንዴት ብላ ነው ከሰይዶ ከተለያየች እርግጠኛ ኒካ ምናምን የሚባለውን ነገር ካወጣ ወደ እምነቷ ማነው ካወጣል ካነሳላት ወይም ከፈታት ወደ እምነቷ ትመለሳለች ማለት ምክንያቱም ተዋህዶን አላወቀቻትም የእምነቷን የቀየረችው ለወንድ ብላ ነው እንጂ ለእምነት ብላ አይደለም። ስለዚህ ኮመንት ላይ የምትከራከሩት ነገር ጥሩ አይመስለኝም ማለት ነው። ይሄ የራሷ ውሳኔ ነው። እንግዲህ ቀኑ ሲደርስ የእሱ ነገር ሲቆርጥላት እሱን አላገኘሁም እምነቴንም ብላ ይቅርታ ጠይቃ እንደምትመለስ ተስፋ አደርጋለሁ ማለት ነው። ግን ግን ግን ግን ግን ማለት ነው አንድን እምነት ስንቀይር አንድ እምነት ባንነቅፍ ጥሩ ነው ማለት ነው። እና አንዳንድ ነገሮች እያየሁ ነው። ስለዚህ ጥሩ አይደለም ብዬ አስባለሁ። ሰው የመሰለውን እንትን ማለት ይችላል፣ ግን ደግሞ ከዛ እምነት ወጣች ወይም ወጥቻለሁ ብሎ መንቀፍ አይቻልም። ይሄ ክልክል ነው። እና ለማንኛውም አሁን እኔ ስለ እምነቱን ትስልል ሳልሆን የመጣው ሲጀመር፣ እኔ ሱመያ ባለፈውን ቪዲዮ ሰርቻለሁ እምነቷን አውቀው አይደለም ወደዛ ሄደችው ሳታውቀው፣ ወንድ ወዳ ነው። ብዙዎች ወንድ ተከትለው የሚሄዱ አሉ። እነዛ ደግሞ እምነታቸውን አውቀውት ሳይሆን እምነታቸውን በወንድ የለወጡ ሶሰኞች ማለት ነው። እንደዛ ነው ለእኔ የሚመስለኝ። ስለዚህ የተዋህዶ ልጆች የሆናቸው እምነታቸውን ጠበቅ የራሳችሁ የሆነውን ግራጎናችሁን ፈጣሪ እስከሚሰጣችሁ ድረስ መጠበቅ፣ በእምነታችሁ መጽናት፣ ተዋህዶ ምንድን ናት፣ ምን አላት፣ እንዴት ናት ብሎ ከአባቶች መማር መጠየቅ። እንደዛ ነው እኔ የማስበው እና ገና ለገና እወደዋለሁ፣ አፈቅረዋለሁ፣ እምነቴ ለሱ ብዬ እቀይራለሁ፣ ይሄ አይሰራም፣ የሞት ሞት ማለት ነው እና ለማንኛውም እንግዲህ ሱመያ አዲስ አበባ ነኝ ብለዋለች ለሰይድ አዲስ አበባ ደግሞ ከመጣ በኋላ እርግጠኛ ነኝ ባህር ዳር ነኝ፣ ወይም ናዝሬት ወይም የሆነ ቦታ ነኝ እንደምትለው ማለት ነው። ምክንያቱም እየቀጣችሁ ነው ያለችው። ሱመያ እንግዲህ ሱመያ ይቱ በርቼ ማለት ነው ቤተሰቦችሽን አግኝተሽ ባለፈው ደስ ብሎኛል ቤተሰቦች ስላገኝሽ እና ያው የስደት እህታችን ስለሆንሽ በዛ ምክንያትም ቪዲዮ ሰርች ነበረ። ከዛ ወዲህ ሌላ ቪዲዮ አልሰራውም፣ ምክንያቱም እያዩችሁ ነው፣ መስራትም ስለማልችል ማለት ነው። ምርቺ ግን ልጆቹን አሳየ። ልጆቹን ከአባቷ አትነጥ ነው ምለው፣ ልጆቹን አሳየ መፋታት ካለባቸው መፋታት ነው እንጂ ልጆቹን በናፍቆት አትበድያቸው ላለ ምክንያቱም ልጅ ከእናትና ከአባቱ ቢልለት ቢያድግ ጥሩ ነው። ካላለለት ደግሞ እየመጣ እንዲጠይቅ ወይም እየሄድሽ እንድጠይቂ መፍቀድ ወይም መፍቀድ ይኖርበታል ወይም መፍቀድ ይኖርብሻል። ምክንያቱም ልጆቹ ይጎዳሉ ልጆችሽ ማለት ነው። እንግዲህ ሰይዱም እንዴት ወንድ ነው የተለኛለች። እኔማ ባህር ዳር ገብቼ አሳያታለሁ ብሎ ያው ባህር ዳር ላይ ገብቶ እንግዲህ ቪዲዮ ምናምን ለቋል ማለት ነው። ያንን ቪዲዮ እያየን ነበረ። እርግጠኛ ነኝ ሰይድ እንግዲህ ከጎጃምና ከባህር ዳር ተመልሶ ማነው ነው ከባህር ዳርና ከጎጃምና ከጎንደር ተመልሶ ሱመያን አዲስ አበባ እንደሚያገኛት ማለት ነው። እውነት እንደ ቀላል ቀልድ አይደለም ከሚቀልዱት ይመስለኛል እንደው እየተነጋገራችሁ ነው እንደዚህ ድራማ የምትሰሩት። እና አሪፍ ድራማ ነው በርቱ። ድራማ አሪፍ ነው ቀጥሉ። በትላለው ማለት ነው እኔንም ላይክ፣ ሰብስክራይብ አድርጉኝ። እንደዛ እያደረጋችሁ አበረታቱ ማለት ነው። ጋይ ሰላማችሁ ብዝት ትርፍ ይበልኝ። በተረፈ ማለት ነው እናንተ ግን ለምንድን ነው ቻናሌን ላይክ የማታደርጉት? እውነት እውነቴን ነው የምላችሁ። እኔ እኔ በቃ ገደልኳችሁ ማለት ነው። ለማንኛውም አሁን የረመዳን ስራ አልቋል። ሁለት ቀን ወይ ሶስት ቀን ቢቀረን ነው እና እንኳን አደረሳችሁ የማዳም ቅመሞች ማለት ነው። ያው እኔ ዘንድሮ እግዚአብሔር የተመሰገነ ይሁን፣ ብዙም ስራ ጫና የለብኝም። ክብሩ ይስፋ። ረመዳን ያለም እንደፈራሁት አይደለም ማለት ነው። ስለዚህ ተመስገን ብያለሁ ማለት ነው። ሁለት ቀን ቀርቶናል፣ ልንጨርስ ነው። ረመዳን ባይ ባይ ልንለው ነው ማለት ነው። በርቱልኝ፣ ሰላማችሁ ይብዛል።